የህሊና ጸሎት የምትባለ ጸሎት ታውቆታለች። ከኋላ ወዘቶር ጸሎት መጨረሻ ላይ እሱን ሲወደው በቃሉ ሁሉ ሸምድድ እስኪያደረገው ድረስ ደጋግሞ ደጋግሞ ደጋግሞ ነው የሚጸልየው። በነገራችን ላይ አንድ አባትም ነግረውኛል። አቡነ ሀሮን ገዳም እማቃቸው አባት ምናሉኝ የህሊና ጸሎት የምትባለዋን ጸሎት በየሶስት ሰዓቱ ሰባት ሰባት ጊዜ የሚጸልይ ሰው ሚስጢር ይገለጥለታል ሲሉ ሰምቻለሁ። እኔም ጸልዬ የተገለጠልኝ ሚስጢር የለም ግን ሚስጥር ምላችሁ ይሄ ሌላ እንደዚህ ተገጠ ግን የምፈልገው ነገር ተሳክቶልኛል። የሆነ የምፈልገው ነገር በዛው ይሄን ነገር በጸለይኩበት ሳምንት በጣም በቃ ሊሳካ ይችላል። የማልጠብቀው ነገር ተሳክቶልኛል። እና ሚስጥር ምናልባት ከሆነ ይሄ ነው ማለት ሚስጥሩ። ሚስጥር ይገለጥለታል ይላሉ። ሌላም አንዲት እህት ይሄን ነገር ነግሬያት መምህር እግዚአብሔር ስጥህን ያለችኝ። አሁን የት መሰላችሁ ያለችው? ውጭ ሀገር ነች። ሀገሩን መናገር የሚያስፈልግም ውጭ ሀገር ናት። ይሄንን ነገር ስነግራት በተግባር ፈጽመው መምህር እግዚአብሔር ይስጥ፣ ብቻ ነው የሆነ ነገር ተሳክቶላታል። ምን ነው ጊዜ አቡነ ሀሮን ገዳም ያሉ አባት እንደዚህ እንደዚህ ብለው ነገሩኝ ብለ ስትናገር፣ ቀጥታ አቡነ ሀሮን ገዳም ነው መሄድ የፈለጉት አለች። ሄደች። ሳልነግርህ ሄጄ በመምጣቴ ይቅርታ አለችኝ። ሄዳ አግኝታቸው ማንም እንደሚባሉ አይታ ፎቶ አብራቸው ተነስታ ሀገሯ ገብታ በቴሌግራም ላከችልኝ ፎቶ ምን አገኝተሽ ነው አልኳት። ያገኘውትን ማቀኔ ነኝ እግዚአብሔር ስጥ በየሶስት ሰዓት ልዩነቱ ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት አስራ አንድ ሰዓት ማታ ሶስት ሰዓት ለምሳሌ ሶስት ሰዓት ከሆነ ጠሩትን ሰባት ጊዜ ትጸልዋለች። ጊዜ ስላላት ነው። እና ይሄንን የሚያደረግ ሰው ለሰባት ቀን ተከታታይ ይሄንን የሚያደረግ ሰው በቀን እንደዚህ እያደረገ ማለት ነው። ወይ በሌሊቱ ወይ በቀኑ ነው። የሌሊቱ ከሆነ የሌሊቱ ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት አስራ አንድ ሰዓት እና ደግሞ ጠዋት አንድ ሰዓት ወይም ሁለት ሰዓት ማለት ነው በሶስት ሰዓት ይቅርታ፣ እንዲህ እያደረግ የሚጸልይ ሰው ሚስጢር ይገለጥለታል። ይሄንን በጣም እርግጠኛ ሆኝ ነው ነግራችሁ እና ይሄንን ጸሎት እየጸለየ ይሄ ልጅ ለመጨረሻ ጊዜ ሳወራ ሰምቶ ነው እንደዚህ ብዬ ስናገር መምህር፣ የሚጣ የምትጸልየውን ዘውትር ጸሎት ይጸልየ አለኝ። አዎ፣ በተለይ ግን የህሊና ጸሎት የሚባለውን ጸልየው አልኩት። ለምን? ሚጣ ነግረኛለች ይህንን ስጸልይለት እኮ ተቆጥቶኛል፣ በጥፊ መጥቶኛል አለች። በጥፊ መተሻ አይሱ አይደለም፣ እላይ ያለው መንፈስ ነው አልኳት። በፊት ነው ገና መጀመሪያ ቀን ላይ ስጸልይለት እና ያንን ጸሎት የሚጠላ መንፈስ አለ ማለት ነው ውስጡ ብዬሽ ነው የገመጥኩት። እና ይሄን ጸሎት ጸልይ አልኩት። መምህር ለምንድን ነው ይሄን ያዘዝከኝ አለኝ። ይሄን ስጸልይልህ የሚጣ ምንድን ነው ያረካት ስለው ጊዜ አይ ለእሷ ነው ጥፊ የሆነው እንጂ ዞር ቢያንች የረዛ ሂጂ ብዬሽ ነው እንደዚህ ያረኳት አይደል? ለእሷ ግን ጥፊ ነው። አዎ ጻንች አልኩት። እና በዛ ውስጥ ግን እመቤታችን በጥፊ በመታ ስለው ጊዜ ውይ እመቤቴ ቅር ትበለኝ ይህን እየጸለይኩኝ የምትለኝ ነገር አደርጋለሁ አለ። በቀን ሰባት ጊዜ እየጸለየ ለሰባት ቀን ከምግብ ጊዜ ሱባኤ ምናምን ምናምን ነገር አይደለም፣ ዝም ብሎ ጸሎቱን ብቻ በመጸለይ ከፈለጋችሁ ደግሞ እንደ ሱባኤ ማድረግ ትችላላችሁ። እናንተ ተረክ ብሎን የተነሳው መንፈሱ ማነህ? አዳ ልሞት የለኝ አንድ ነኝ አለ። ሰራዊት ስንት ነው? ሰራዊት አለ። ይህ አንተን አዳሽት የምታንጫጫው ጅን የጫንክ እንደዚህ የምታደርገው አልኩት። አዎ እኔ ነኝ አለ። በጣም ይገርማል። የሚያጠምቁት አባት እራሳቸው እንኳን ትንሽ ኮተት ችግር የነበረባቸው አባት ነበሩ እና በሱ ሲገረሙ ሁሉ አይቻቸኋሉ። ኮተት ስላቸው አንዳንድ ነገር ሰምቻለሁ። ቆይ እኔ ይጸልይላሉ አንድ አለ። ጥሩ መጽሐፍ አለ መፍትሄ ስራዬ ምናምን ብለው የሚያጠምቁ እኮ ናቸው። የአንድ ቤተክርስቲያን ጥምቀት የጸበል ቦታ ማለት ነው። ይህ ሁሌ የምነግራቸው ይህንን ነው። ያጠምቃሉ ግን ችግር አለባቸው። ሌላ ነገር ይደግማሉ። የምነግራቸው ለዚህ ነው። በዛ ጋ ጸበል ቦታ ሲጮካ አዩት። እኔ ይህን ሸኝልሃለሁ፣ ቤት መጥቼ አጠብቅሃለሁ፣ ይችን ነገር እንደዚህ አድርጋት እንደዚህ አድርጋት ብሎ ሌላ የድብትርና ነገር የሚያስተምሩ አሉ። ጸበል ቦታ ተቀምጠው ይህን ቤተክርስቲያን ብትቆጣጠርልን ደስ ይለናል። ፈትኗቸው እስቲ ቼክ አድርጓቸው፣ አታጧቸው፣ እንደዚህ አይነት አባቶችን እና እኛ አባትም ተገርመው፣ በጣም ተገርመው ጴንጤ ነበረ ፓስተር ነበረ ሲባል ሰምተው፣ ማነህ ሲባል አዳልሙቴ ስንትነ ሲባል አንድ ነኝ ግን ህዝቡን በሙሉ እንዳለ በከልኩት ሲል የነበረው ሰምተው ገርሟቸዋል። እና ምናልባት እንግዲህ እሳቸውም የሆነ ችግር ይኖርባቸው ይሆናል። ወደዚህ ስንመጣ ሚጣ ቆርባ ወደ ቤት ትግባ ተባለ እና ነጭ ልብስ ገዙላት። ነጭ ካልሲ፣ ነጭ ታይት፣ በቃ አማረባት፣ ካኔቴራ ምናምን ደስ አይነት ሴ እግዚአብሔር አመሰግናለሁ አሳመርከኝ መልአክ አስመሰልከኝ እያለች ገዝተውላት ተውላት ነጭ ነጭ ለብሳ አስቆርበዋት ወደ ቤት ገባች። እንደ ልዕልት ነው ያዩት። እማማራሳቸው በጣም ደስ ባቸው። አልቆረቡም። እማማራሱ ገና ነው ገና ነው። ከዛ እሷ ቆርባ ከገባች በኋላ እማማ፣ እመቤቴ እቺ ትንሽ ልጅ ማለት አንቺ ነሽ፣ በአታ ማለት አንቺ ነሽ። የሶስት ዓመት ልጅ ሆነሻል ወደ ቤተ መቅደስ የገባቸው የገባቸው። አበቃ እቺ ልጅ ወደ ቤታችን ቆርባ ገብታለች። ሁሉም ቆራቢ እንዲሆን እፈልጋለሁ። ሁሉም ቆራቢ ሆኑላቸው። ሁሉም ከቆረቡ በኋላ ማማ ታመሙ። እሳቸውም ቆርበ ማለት ነው፣ ሁሉም ቆረበ፣ ግን ታመሙ። ከባድ ህመም ታመሙና ተሰበሰበ። ለካ እየጸልዩ ያሉት ና አሁንም ቢሆን ልጆቼ እንዳታሰቃይ እኔው ላይ ና ከእኔ ወደ ልጆች አሉ። ሄድኩ መምህር ተስፋዬ እንዳለው ና ወደ እኔ እኔው ላይ ና ና እናውራሉት። ከዛ በህልሜት ነው የማድረዋሉ፣ ፕሮቴስታንት ቸርች ነው የማድረዋሉ። ለምን መና ብለውታላ ከዛ የነበረበትን ቦታ ያሳያቸዋል። በህልም አዳራሽ ላይ ሆነው እያሉ እንዳሮጌት እንዲህ እንዲህ እንዲህ ሲሉ ያሳያቸዋል። እና ሲዘምሩ ምን ሲሉ ማለት ነው። ከዛ በህልሜ እንደዚህ ያየው መምህር ምንድን ነው አሉ። ለልጃቸው ሳይነግሩ ማለት ነው። እንደዚህ ሊያረጎት እንዳሰበ ነው፣ እንደዚህ ሊያረጎት ነበር ያሰበው። አው ባዶ እግሬን ነበርኩኝ ጫማ የለኝም። አስታውሳለሁ ስመለከተው ህልሙን እንደገና ደግሞ

እና ብለው ከጠሩ በኋላ እኮ ህመም ከሆነቦት መደወል አለቦት እንደዚህ ለምን ዝም ይላሉ ብዬ ከአን ላቸው ልኩኝ ጸበል ተረጩ በሳምንታቸው ድነው ነው ተነሱ ከዛ እሳቸው መጮህ ነበረባቸው ማለቴ መንፈሱ ጮኋ ዳር ለመጀመሪያ መጮህ ነበረባቸው ማለቴ ጮሆ መውጣት ነበረበት ስትል ያርጉ ብያቸው አዳልሙቴና ጠቋር ሄጅ አለዋል አሁን የቀረው ማለት ወሰንገላ ነው ወሰንገላ ለምንድነው የቀረው ለልጃቸው ስም አውጭለት ብሎ ወሰን ብሎ ወሰኔ ብሎ የሚጠሩት ነበር። እና አሁንም በተደጋጋሚ ወሰኔ ሲሉት አቤት እያለ ይመጣል። ማ እሜ በቃ ይህን ስማት በዚህ ስማት ትጥርኝ ይላል። ቤት ውስጥ እሳቸው ወሰኔ ብሎ ሊጠሩት ስሙ ሌላ ነው። እና ይሄ መንፈስ ለካ አሁንም አለው ተፈላጊ ነኝ፣ እጠራለሁ እየተጠራ ሆኑ ብሎ አስቦ ነው የቀረው። ከዛ ማዘር ስም ቀይሩለት አልኳቸው። ማን ልበሉ አሉኝ። እርስዎ ደስ ያሉትን ስም ቀይሩለት በቃ ከመጽሐፍ ቅዱስ ወይ ከሰሙት ውስጥ በቃ ሌላ ስም ወጥቼለት አሉ አሉ እዛው የቤት ስም ወጣለት ከዛን ቀን ጀምሮ እጅግ በጣም በጣም ከባድ ፈተና የሆነብኝ አሉ።